ኮ ዋዳሃነኒ እምዕዴሁ ለሄሮድስ የሐዋርያት ሥራ ምዕራፍ ዐሥራ ሁለት ቁጥር ዐሥራ ሁለት በእውነት እግዚአብሔር መላኩን ልኮ እንዳዳነኝ አሁን አወቁ። ብፁዕ አባታችን አቡነ ርያቆስ የአዲስ አበባና ሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የፍቅር የሃይማኖት አባት ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ የዚህ ታላቅና ታሪካዊ ካቴድራል ዋና አስተዳዳሪ፣ ክቡር መልአከ ስብሐት መምህር አብይ አለሙ የሊቀ ጳጳሱ ልዩ ጸሐፊና ቀሲሰ አቡነ ክቡር አባታችን መልአከ ማርያም ቆሞስ አባ ኃይለ ማርያም የቦሌ ደብረ ሳሌምና መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ የአድባራትና የገዳማት አስተዳዳሪዎች፣ እንዲሁም ክቡር መጋቤ ሥርዓት መምህር ልውር ሰገድ ተክለ ብርሃን የዚህ ታሪካዊ ካቴድራል ዋና ጸሐፊ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከቅርብም ከሩቅም ባሉን ለማክበር የመጣችሁ አረጋውያን አባቶች፣ አረጋውያት እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን አደራችሁ? ያደራችሁ ብቻ ድምፃችሁን ከፍ አድርጋችሁ አድረናል፣ መተናል፣ እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አረፈዳችው? እንደምን ከረማችው? እስከዚህን ሰዓት በሰላምና በጤና የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። ከኔ ጋር ለጥቂት ደቂቃዎች ብቻ ቆይታ እናደርጋለን። ሰፊው ትምህርት፣ ሰፊው ቡራኬ፣ ሰፊው ቃለ ምዕዳን እጅግ በምትወዷቸውና በሚወዷችው ይልቁንም ከሦስት መቶ አብያተ ክርስቲያናት በላይ በአዲስ አበባ አሉ። ከነዚያ አብያተ ክርስቲያናት ደግሞ በብዛት የቅዱስ ሚካኤል በዓሉ ይነግሣል፣ ይከብራል። ከነዚያ መካከል ቤታቸው ነውና የታሪክ የጵጵስና ማዕረግ መነሻም አውድ ነውና ለእናንተ ቅድሚያ ሰጠው። እናንተን ሊባርኩ፣ ሊያስተምሩ፣ ሊያገለግሉ ስለመጡ ሰፊውን ጊዜ ለእሳቸው ነው የምንሰጠው። ከኔ ጋር ጥቂት ቆይታ እናደርጋለን። የብፁዕ አባታችን በረከት ከሁላችን ጋር ይሁን። ይእዜ አእመርኩ ከመ በአማን ፈነወ እግዚአብሔር መልአኮ ዋዳ ወአድኀነኒ። በእውነት እግዚአብሔር መላኩን ልኮ እንዳዳነኝ ዛሬ አወቁ። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የቃል ኪዳን ታቦት አውጥታ ሰፊ ትምህርት አታስተምርም። የመንግሥተ ሰማያትን አረቦት ማሳያ ነው። ካህናቱ ቃል ኪዳኑን አክብረው ያከበራቸውን፣ ሊቃውንቱ አምመው ጠምጥመው፣ ካባላን ቃ ለብሰው ሙተን ከተነሳን በኋላ በመንግሥተ ሰማያት የምኖረውን ሕይወት ለማሳየት ቤተ ክርስቲያን የቃል ኪዳኑን ታቦት አቁማ በፍጹም ሰማያዊ ስርዓት ታሳያለች። ስለዚህ በዚህ ሰዓት የቃል ኪዳኑ ታቦት ወጥቶ የቃል ኪዳኑን ታቦት ከበን የምናመሰግነው ምስጋና ምድራዊ ምስጋና ብቻ አይደለም። የሰማዩ መቅደስ ሲከፈት የቃል ኪዳኑ ታቦት ሲታይ ቅዱሳን መላእክት ጽና ይዘው ሲያገለግሉ እኛም ሙተን ከተነሳን በኋላ መላእክት መስለን የወርቅ ጽና ይዘን የምናገለግለውን አገልግሎት አስቀድማ አረወነ መንግስተ ሰማያትን የምታሳይበት ታሪክ ነው። የዛሬው በዓል ታሪኩ ሰፊ ነው። ባጭሩ ግን የታሪኩን ይዘት ለማወቅ አራት መሰረታዊ ሐሳቦች አሉ። የመጀመሪያው ዚያብሔር በወዳጆቹ ላይ የሚያደርገውን ድንቅ ሥራ የምናይበት በዓል ነው። ሁለተኛው የቅዱሳን መላእክት ጥበቃና አገልግሎት ለሰው ልጆች ምን ያህል እንደሚያስፈልግ ታሪኩ ያሳየናል። ሦስተኛው ደግሞ ከእግዚአብሔር የተለየች ነፍስ በራሷ ሀብት፣ ሥልጣን፣ ጥቅም እንደማታገኝና መጨረሻዋ ጥፋት መሆኑን ያሳያል። አራተኛውና የመጨረሻው የእግዚአብሔር ወዳጆች ይፈተናሉ። ከፈተና በኋላ ስኬት አላቸው፣ ድል አላቸው፣ ሕይወት አላቸው። የባሉ ታሪክ የሚያሳየን ይህ ነው። ባሉን ሊቃውንተ ቤተ ክርስቲያን ቅዱሳነ ሰማይ የሚዘከሩበት ስለሆነ እንዲህ ይሉታል፣ በመልካቸው ሰላም ለክሙ ጻድቃነ ዛቲ ለት ኩልክሙ በዛሬ ሁለት መታሰቢያ የተደረገላችሁ ጻድቃን ሰላም ለእናንተ ይሁን። አመስግኗቸው አመስግናቸው። የሠራዊት መልአክ ቅዱስ ሚካኤልን የምናመሰግንበት የምናከብርበት ነው። ቅዱስ ሚካኤልን ስናከብር ቅዱስ ሚካኤልን ብቻ አይደለም የምናከብረው ሰራዊተ ሚካኤል በበደ ኦሮሙ ቅዱስ ሚካኤል የመላእክት አለቃ ነው። ቅዱስ የቅዱስ ሚካኤል በዓል በሰኔና በኅዳር ወር ሲከበር ቅዱስ ሚካኤል የተሾመባቸው ሰራዊተ መላእክትን አብረው ይከብራሉ። ስለዚህ ቅዱሳን ከሰማይ ቅዱሳን ቅዱስ ሚካኤልን ከምድራውያን ቅዱሳን የኢትዮጵያዊው ጻድቅ ታናጼ መቅደስ ንጉሥ ላሊበላ የሚከበርበት ቀን ነው። ከዚህ በተጨማሪ ቅዱስ ማይ ቅድስት ቅድስ አፎምያንም አብረን እናከብራለን። ስለዚህ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ከሥላሴ ልጅነትን አግኝታችሁ መላይክ ሲሆኑ ደግሞ ከሥላሴ ተሹማችሁ የሥላሴ አገልጋዮች የሰማይና የምድር ቅዱሳን፣ ሰላም ለእናንተ ይሁን፣ በረከታችሁ ይድረሰን ብላ ቤተ ክርስቲያን ቅዱሳንን ሰላም ትላቸዋለች። የቅዱሳንን ሰላም ለሕዝቡ ታድላለች። ክብርና ምስጋና አምላካችን ይሁን። ሰዓቱን ዳላ ምስው በአጭር ደቂቃ ለመናገር ይህ ዓለም ተቃራኒ ነገሮች ሊኖርበት ነው። በመንግሥተ ሰማያት ተቃራኒ ነገር የለም። በዚህ ዓለም የረሃብ ተቃራኒ ጥጋብ ነው። የጥጋብ ተቃራኒ ረሃብ ነው። የደስታ ቃ ሁሉ ሀዘን ነው። የሀዘን ተቃርኖ ደግሞ ደስታ ነው። በመንግሥተ ሰማያት ደስታ ብቻ ነው ያለው። በመንግሥተ ሰማያት እግዚአብሔርን ማመስገን ብቻ ነው ያለው። በዚህ ዓለም ግን ተቃራኒ ነገር አለ። ተቃራኒ ሰዎች እየተገፋፉ ተስማምተውም አብረውም ይኖራሉ። የዛሬው ታሪክ የሚነግረን አን የለየለት ባይለ ጸጋና የለየለት የመጨረሻ የድሃ ድሃ ጎረቤቱ ነው አብረው ይኖሩ ነበረ። ዋ ሃሉ ቢሲ ነዳይ ዘይፈርሆ ለእግዚአብሔር ወይገብር ምህረተ እግዚአብሔርን የሚፈራ መፍራት ብቻ አይደለም። ሁልጊዜ ምህረት የሚያደርግ ድሃ ነበረ። ምን ነበረ? ብዙ ጊዜ ድሀ ምሬታም ነው። ይገርማችኋል። ይህኛው ግን እግዚአብሔርን ይፈራል፣ ሁሉ ጊዜ ደግሞ ምህረት ያደርጋል። ባጠገቡ ደግሞ ሁሉ ነገር ግን ደግሞ በአንድ በኩል ድሃ የሆነ ባለጸጋ ነበረ። ድሃ በቅዱስ ሚካኤል ዝክር ይዘክራል፣ ምህረት ያደርጋል፣ የሃይማኖቱ ስርዓት ይፈጽማል፣ ሰዎቹን ያከብራል። ባለጸጋው ደግሞ የራሱን ምድራዊ ኑሮውን ይኖራል። ነገር ግን ድሃውን ይጠላው ነበረ። ድሮስ ደሃን ማን ይወደዋል? የቅዱስ ሚካኤልን ዝክር ሲዘክር በመጽሐፉም እኮ እንዲህ ተጽፏል፣ ያስተሃይጾ ሀጥ ለጻድቅ። ኃጢአተኛ ሰው ጻድቁን ጸሎተኛውን ይንቀማል፣ ይሰድበዋል፣ ያዋርደዋል። ዘመኑ ነዋ። ስለዚህ ይንቀራል፣ እንዲሁ ነዋ ብለው ይኖሩ ነበረ። ድሃውን የራሱን ይኖራል። ባይለጸጋዊ በሰው ጣልቃ ይገባል። ዳሃሁንዲ እየኖረ ባለበት ሰዓት ከሚሱ ጋር እየኖረ መላከሞት ለጣና ሊወስደው ቀረበ። መላከሞት ሀብታም ደሃይነ ከሀብታም ቤትም ሚመጣል፣ ከዳሃ ቤትም ይመጣል። ከሀብታም ቤትም ዘበኛ አይመልሰውም፣ ከዳሃ ቤትም ዘበኛ ስለሌለ አይቀርም። መታ ሲመጣ ግን ከመሞቱ በፊት ለሚስቱ የያወሳት ብር ወጀለው። እንዲህ አላት ሚስቱን ጠራና፣ እኔ መሞቴ ነው ቁርጥ ሆኗል። አደራ ስሚኝ አላት። እግዚአብሔርን መፍራት እንዳትተዊ። በሰኔ ወርና በኅዳር ወር የቅዱስ ሚካኤልን በዓል ማክበር እንዳትረሳ አደራ ያደራ አላትና ይህናብት ከመጸወታት በኋላ አረፈ። በዚህ ዓለም ያለው ፈተና ከባድ ነው። ባሏ ሙቶባት እያዘነች እያለች ምት መጣባት። ጎረቤት የላትም፣ የሚያረሳት የለም። በብዙ ሰዓት አይዞሽ ባይ የላትም። ባይነ ጸጋው ጎረቤቷ ደግሞ ሊረዳት ቀርቶ መኖራቸውን አይወድም። ባሏ ሙቶባት የምትወላው ሳይኖራት ብቻን ሁና በምታይዛ ማልቀስ ጀመረች። ባለ ጸጋው ጆሮውን ከፍቶ ይሰማል። ምን ብሎ መሰላችሁ? ይቺ ድሃ ምተራው የላትም፣ በምታይዛ ትሞታለች። የሷን የፌስታል ቤት፣ የጭቃ ቤት አፍርሼ ፎቅ ሰርቼ ኖራለሁ ብሎ በመስኮት አንገቱን አውጥቶ ሞቷን ይጠባበቃል። ምዕመናን፣ ሰው ሲጨክንባችሁ እግዚአብሔር ይራራላችኋል። ሰው በራችሁን ሲዘጋው እግዚአብሔር ይከፍትላቸዋል። ማመን ብቻ ነው ከእናንተ የሚጠበቀው። ባለጸጋው በሩን ዘጋባ፣ ፈጽሞ ጨከነባ፣ አራራ አላትም። ከባዶ ቤቱና እያለቀሰች ባለችበት ሰዓት መልአኩ ቅዱስ ሚካኤልና ቅዱስ ገብርኤል ወደ ቤቷ ገቡ። ቤቷ ብርሃን ሆነ። ምጧ ቀለለ። ወንድ ልጅ ተገላገለች። ክብርና ምስጋና ለአምላካችን ይሁን። ሰው ምን ያረጋል ሚካኤል ከመጣ? ሚካኤል አዋራጭ ከሆነ ደግሞ ስማን። ምጡ ሰው እኮ ያበው ሳል አይደለም። አንዳንዴ እኮ አምቡላንስ ምትባለዋ በሽተኞቹን ይዛልን፣ ለእነሱ ተብሎ የተሰራ ይሁን። እኔ ድምፃ አይመቸኝም። ለእነሱ ይመጫ ይመች አላቅም ሚያስጨንቅ ድምፅ ነው። ቅዱሳን መላእክት ሚካኤልና ገብርኤል ሲበጡ እየዘመሩ እልል እያሉ ምጧን ረሳ። ከቅዱሳን መላእክት ጋር አብራ ዘመረች፣ ተደሰተች። ድህነት እንዲማ ከመላእክት ጋር ጎረቤት የሚያደርግ ከሆነማ ድህነት መልካም ነው ማለት እኮ ነው። ባለጸጋው መስኮቱን ከፍቶ ይሰማል ሚካኤል እይ ህጻንሽን ያብሳል፣ ይጦርሻል፣ ባልሽን ያስረሳሻል። አይዞሽ፣ የሚመቀኝሽን የሚያሳድድሽን የአይለ ጸጋውን ሀብቱን ይወርሳል ሲል የእሷን ሞት እሰማለሁ ሲል የራሱን ሞት ይሰማል። አጥብቆ ጠያቂ ምን ይባላል? ምን ይባላል? አረ የራሱን ሞት ይረዳል እንዴ? የእናት ማወግ ነው ሰኛ እግዚአብሔር ጆሮውን ሰምቶ ከፍቶ እንዲሰማ ያደረገው እግዚአብሔር ሳያስተምር ስለማይቀጣ ነው። ንስሐ ሊገባ ነው። ይህ ሰው ባለጸግነቱ በሀብት ብቻ አይደለም፣ እናንተ በግብአትም ባለጸጋ ነው። ሊበልጠው የለም። ከዚህ በኋላ ወንድ ይፈልግ ነበር። አስራ ሁለት አመት ሲሞላው ርሃብ ሲመጣ እናቱን ሄደና እንዲህ አላት። ታይለ ሰጠው ይውላችሁ 12 አመት ሙሉ እግዚአብሔር እድሜ የሰጠው ጊዜ የሰጠው ንሳ አይገባ። አሁንም ክፋት ነው የሚያስበው። አሁንም ድሆቹ ለመግደል ነው የሚያስበው። ከዚህ በኋላ ሄደና እንዲህ አላት፣ ልጅሽን ስጪኝ ያሳድገዋለሁ፣ ላንቺ ገንዘብ ሰጥሻለሁ እሺ ልጅን አንተ አብልተህ አጠጥተህ ካሳደገው ከኔ ጋር በድህነት ከሚቆራኑት ውትደሩ ማለት ቻምራ ገንዘብ ሰጣት። ልጇን ሰጠችው። ባህራት ለእናቱ የማዕዘን ዋጋ ኪራይ ለመክፈል ተሽጦ ያው ለሞት ለእናቱ መተዳደሪያ ሰጣት። ባለጸጋው በቁመቱ ልቅሳጥን አሰራና የእንጨት ሳጥን ባህር ውስጥ አለው። ሳጥኑ የእንጨት ነው። የእንጨት ሳጥን ባህር ላይ መቆም ይችላል እ በዚያም ላይ ሰው ተጨምሮበት እንደ ሰው ያለ ከባድ አለ። እንደ ሰው እኮ ኪሎ ሳይሆን የሚከብደው ሀሳቡ ነው የሚከብደው። አይደርሰው ኪሎ ማረው ሐምሳ ነው ከበዛ ሰማንያ ነው። ግን ሀሳቡ ነው የሰው ከባድ ነው የሚከብደው። ደግ የሰው ሀሳብ ያሸከም ነው። ከዚህ በኋላ እንጨቱ ወደ ውሳ ያሰጥ ነው። የባህራን የ12 ዓመት ወጣት ጡንቻ ወደ ታች ሳያሰጥ ነው። ሚካኤልና ገብርኤል በባህሩ ላይ እያንሳፈፉ ወስደው በሚፈለግበት ቦታ ላይ አንድ በግ ጠባቂ ባለበት ቦታ ላይ ባህርዳር አሳረፉ። በግ ጠባቂው ደግ ነው። በጎቹ ውሃ ጠጥቶ የነጋዴያን ወርቅ አገኘው ብሎ ወደ ቤቱ ይዞት ሄደ። ሰውየው ክቡ ስለሆነ እዚያ አንደኛ ታጥኖ እንዲሞት ሁለተኛ፣ በባህር እንዲሰጠም ድንገት እንኳን ቢወጣ ቁልፉ እንዳይገኝ ብሎ ባህር ላይ ውጦታል። ባህር ላይ ትሎታል። ፈቃደ እግዚአብሔር ስለሆነ ባህራንን በሳጥን አድርገው ይመሩታል። ቁልፉን ደግሞ በአሳ ሆድ አድርገው ሚካኤልና ገብርኤል እየመሩ ወሰዱት። በኃይለ ጸጋው ተወሰደና ከቤቱ ወስዶ አሳውን ለሚካኤል በዓል በዓል ማክበሪያ ለማድረግ አሳውን ጠበሰው። ትልቅ አሳ። ሳጥኑን ደግሞ ከፈተው። ሳጥኑን ሲከፍተው የሚያምር መልክ መልካም ወጣ። የአሳውን ወድ ሲከፍተው የሳጥኑን ቁልፍ አገኘው። ክብርና ምስጋና ለአምላካችን ይሆን። ሚካኤል አሳየው። ከዚህ በኋላ ከአሳ ወድ ባገኘው ሳጥኑን ከፈተው። ብዙ የተዘጋ ሳጥን አለን። ሚካኤል ይክፈትልን ይክፈትልን። የኑሮ ያለው ሲከፍተውም ያመረሳት የቻል ነበረውም በቤቱ እያበላ እያጠጣ አሳደገው። የባይለ ፀጋው ጉዳ አልቅምና ለንግድ ከዚያ ቤት ሂዶ አደረ። በጣም ወደ ሀያ ሁለት ዓመቱ ሆኗል። አገኘውና ባይራን ብሎ ሲጠራው ሰማው። ምን ማለት ነው? ስሙማ እንዲህ ነው ብሎ ታሪኩን ተረከለን። ያ ክፉ ሰው አለ ለካለው፣ አሁንም ሀብቴ ሊወር ሰው አሁንም አልሞተም ብሎ ተጨነቀ። እስካሁን በስክፋት አለቀቀውም። ከዚህ በኋላ እንደገና ገንዘብ ከፈለና የባይራንን አሳዳጊ ሞግዚታባ ብሎ እንዲህ ከሚባል አገር ደብዳቤ ጽፌ እሰጠዋለሁ። ያን ደብዳቤ ወስዶ ያድርስልኝ ለሱም ላንተም ዋጋ ከፍላለሁ ብሎ ብዙ ወርቅ ከፈለው። አያችሁ ባሕራን ደግ ነው። ለእናቱም ለወለደችው ተሽጦ ዋጋ ከፍሎ ነበር። ለአሳዳጊው ደግሞ እንደገና ተሸጠና ዋጋ ከፈለ። ባሕራን አያዳላ አሳዳጊው ነው። ከዚህ በኋላ ባሕራን ደብዳቤ ተቀብሎ ጉዞ ጀመረ። የሚያውቀው ነገር የለም፣ አማኝ ነው። የሞት ደብዳቤውን ይዞ ጉዞ ጀመረ። ባሕረ ጸጋው እንደመጣ ገላችሁ፣ መቃብሩ እንዳይገኝ ቅበሮት ማንም እንዳይሰማ እንዳያውቅ ብሎ ለሀብቱ ለድርጅቱ ኃላፊ ማየተማ አርጎ ደብዳቤ ጻፈለት። ምስኪኑ ባሕራን የሞት ደብዳቤውን ይዞ ከሦስት ቀን በላይ በእግሩ ተጓዘ። ወደ ሀገሩ ሊደርስ ሲል መንገድ ላይ መልአኩ ቅዱስ ሚካኤል በንጉሥ አንሳል በፈረሱ ኖታየው። ቅድም ሊቃውንቱ በተለይ በተለይ ክቡር አባታችን መልአከ አሚን ይህን የመሰለ ቤተ ክርስቲያን ካደሳችሁ ካሰራችሁ በኋላ እንዲህ አይነት ድምፅ መረዋ ሊቃውንት ደግሞ ሲጮሁበት ሰማይ የሰማያውያን መላይክትና የምድራውያን ሊቃውንት ድምፅ አንድ ላይ ሆኖ ባይራንን ይህን የዘነገደ ባይረ ሲል ምድር ራሷ ታሸበሽም ነበር እኮ። ለሊቃውንቱ ድሜና ጸጋ ይስጥልን። ስለዚህ ሊቃውንቱ ቅድም ይዘምሩት የነበረውን መልአኩ ቅዱስ ሚካኤልን አየው። ባሔራን ፈራና ድንግጦ ቆመ። ምስኪን ልጅ ነው። ባሔራን ኒ ይብር ኢክዎ ለሚካኤል ወስልኩ ጠይቆቶ ማነህ ምንድን ነህ? ለምንድን የቆም ኸው ዬ መናገር ከግርማው የተነሳ ፈራሁ ይላል። ባሔራን በባሄር የተጣለው ባሔራን በባሄር እግዚአብሔር የጠበቀው ባሔራን ከዚህ በኋላ መልአኩ ቅዱስ ሚካኤል የያስከምንደእግዳቢያምጣዋ አለው። ባሔራን ምስኪን ነው። ታማኝ ነው። አድርስ ተባልኩ እንጂ ለሰው ስጥ አልተባልኩም ለአንተ አልታዘዝኩም አለው። እንደ ያስቀው አሳየኛ ነው ቅዱስ ሚካኤል በትንፋሹ እፍ ሲለው የሞቱ ደብዳቤ ተቀየረና የሕይወት ሆነ። ክብርና ምስጋና ለአምላካችን ይሁን። የሰንበት ትምህርት ቤት ወጣቶች ብሉይ ኪዳንንና አዲስ ኪዳንን አጋጥመው የባሔራንን የሞት ደብዳቤ አመተ ፍዳ አመተ ኩነኔ ሚካኤል የቀየረውን ሕይወት ደብዳቤ የምህረት አመት ብለው ለባህራን ስም ለባ እስሚ ለባህራን ህሩይ አመተ ባህራንን የምህረት አመት እየጠራዋለሁ። ምክንያቱም የፍዳ ደብዳቤ ተቀዶ የምህረት ወንጌል ከተጀመረ በኋላ አመተ ምህረት ብለን መጥራት እንደጀመር የባህራን የሞት ደብዳቤ ከተቀደደ በኋላ የሕይወት ደብዳቤው የተጀመረበትን ብሎ ወከሲቶ መጽሐፈ ከኢሳይያስ ጠቅሰው ሊቃውንቱ ዝማሪያቸው አመስጥረውታል። ከዚህ ባሕራን ደብዳቤውን ይዞ ሄደና ሰጣቸው። እግዚአብሔር የገባለት ቃል ተፈጸመለት። ለባሕራን ቅዱስ ሚካኤል ያዘዘለት በጀት፣ ያዘዘለት ትዳር፣ ያዘዘለት ቤት ተከናወነለትና ደብዳቤውን ወስኖ ሲሰጥ ወዲያውኑ የባለጸጋውን ልጅ አጋብተው ሙሉ በሙሉ ቤቱን አወረሱት፣ ሀብቱን አወረሱት፣ ንብረቱ በተኪል አጋብተው አረባ ቀን ሰርግ አደረጉለት። ክብርና ምስጋና ከፈተና በኋላ የአማኞች ሕይወት ከፈተና በኋላ ያማኞች ትኬት ይሄ ነው። ከዚህ በኋላ ባለጸጋው ጉዳዩን ጨርሶ መጣ። የሚያናድዳቸው ዘፈኞች መንገድ ላይ አገኙት። መጣና የምን ድምፅ ነው ሙሰማዋላቸው? ጌታው ይከበሩ አሉት። ሀብት ንብረት ተወርሷል። አንዳንድ ጊዜ እንደ ጭካኔ በጣም ከባድ ነው። አግኝቶ ማጣ ሰው ላይ መጨከም ጥሩ አይደለም። እሺ ይመናል። አንዳንዴ እንዲህ ይታያል። ትናንትና ይፈሩት፣ ይደነግጡለት፣ ያከብሩት የነበሩ የጥበቃ ሰራተኞች ተለወጡና ጥሩ ፊት ላሳዩት። በእርግጥ የዘራውና ያጨደው ከዚህ በኋላ ወደ ቤት ትቅባማሉ ማነው ምንድን ነው ብሎ ሲጠይቅ ታሪኩን ካስከበነገሩ ደንግጦ እዚያው ላይ ሞተ። እግዚአብሔር ከዚህ ይጠብቀን። ሁላችን የሰበሰብነውን ሳንበላ የእኛ የሆነውን ሳናከናውን ከድንገተኛ ሞታ አምላካችን እግዚአብሔር ይጠብቀን። ሶለት የወሙ ለጠቢባን የመውቱ ይሐትቁ ለባይድ ብልሙ በዚህ ዓለም ተጣልተው ተካሰው ድሃውን አሳደው ያካበቱትን ሀብታቸውን በሚሞቱ ጊዜ ለሌላ ሰጠውት ይሄዳሉ። የምንበላውን ሀብት ይስጠን መድኃኔ ዓለም ክርስቶስ። ከዚህ በኋላ ባለጸጋው ከሞተ በኋላ ባይራን የቅዱስ ሚካኤልን ቤተ ክርስቲያን ሰርቶ ካህን ሆኖ እያገለገለ ለዘመና የረዳው ከሞት የጠበቀው ቅዱስ ሚካኤልን እያገለገለ እግዚአብሔርን እያመነ ከቤተሰቡ ጋር ቤተ ክርስቲያንን እየረዳ እያስተማረ ለዘላለም ኖረ ይላል። ክብርና ምስጋና ለአምላካችን ይሁን። ታማን ፈኖ እግዚአብሔር መላኮ አዳነኒ፣ በእውነት እግዚአብሔር መላኩ ልኮ እንዳዳነኝ ዛሬ፣ አዎ የባህራንን የዳ ደብዳቤ የሰረዘ አምላካችን እግዚአብሔር የእኛንም የዳ ደብዳቤ ይሰርዝልን። የባህራን የዳ ደብዳቤ የተሰረዘው ከወረቀት ላይ ነው። ምዕመና ከኛ ጭንቅላት እኮ ዘረኝነት ሚባል ተጽፏል፣ ክፋት ሚባል ተጽፏል፣ በደል ሚባል ተጽፏል፣ አለመከባበር ሚባል ተጽፏል። እባካችሁ ሚካኤል የፋቀል እንድንፋቀር አንድ እንድንሆን እግዚአብሔር እንድናመሰግን እግዚአብሔር እንድናገለግል። ስለዚህ የተወደዳችሁ ክርስቲያኖች፣ የዛሬው በዓል እግዚአብሔር የከበረበት የእግዚአብሔር ወዳጆች የከበሩበት በዓል ስለሆነ ከዚህ በዓል በረከት እንድናገኝ እግዚአብሔር ይባል። የተወደዳችሁ ክርስቲያኖች ዛሬ እንደ መካኒሳ እጅግ ደስተኞች ነንኛ። ክርስቲያኖች የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ስንል እንደ መካኒሳ የጵጵስና ታሪካቸው አንድ ተብሎ ሲጻሐፍ ከመካኒሳ ደብረ ገነት ብሎ ስለሚጀምር አንድ የታሪክ አውድ ስለሆነ፣ ስልጣኔ ቤተ ክርስቲያን ስለሆነ ቤተ ክርስቲያንን የሚመሩበት የሚያገለግሉበት የሕዝብ እንጂ የእሳቸው አይደለምና፣ እንደ ታሪክ ግን የመካኒሳ ሕዝብ ባለቤቶች ናችሁና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ብዙ ደግሞ የመጡ ወደ ቦታቸው ወደ ራሳቸው ደግሞም ቤተ ክርስቲያኒቷ የሰጠቻቸው የተልእኮ ኃላፊነታቸው ስለሆነ የሚደነቅም አይደለም። ይልቁንም ምእመና እጅግ ከተማው ውስብስብ የሆነ በጣም ብዙ የበዛበት ስለሆነ የሁላችን ጸሎት፣ እርዳታ ያስፈልጋቸዋል። የተወደዳችሁ ክርስቲያኖች ዘመኑ ክፉ ስለሆነ ስለዚህ የእኛ ስለሆኑ የእናንተ ስለሆኑ የቤተ ክርስቲያን ስለሆኑ እናንተን ስለመባረክ ነውና የመጡ ያገናኘን አምላካችን እግዚአብሔር ስሙ ለዘር ዓለም የተመሰገነ ይሁን። የእመቤታችን ወዳጅ የአባ ርያቆስ መካነ ጸሎቱና መካነ ጵጵስናው ድንሣ እንደሆነች፣ የብፁዕ አባታችን እንግዲህ ፊደሉ ይመሳሰላል። መካነ ጵጵስናቸው ደግሞ መካኒሳ ደብሩን ያስፋልን። የብፁዕ አባታችን በረከት ከሁላችን ጋር ይውን ይቆየን።